ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ኢትዮጵያና ኬንያ በሞያሌ ድንበር የንግድ ልውውጥን በአንድ ሺ ዶላር ጣሪያ ለመጀመር ተስማሙ። ሁለቱ ሀገራት የአፍሪካ ነፃ ንግድ ቀጠና ጉዞ አንድ አካል ነው ያሉትን የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት ተፈራርመዋል። ሀገራቱ የንግድ ልውውጡን ለማድረግ የተስማሙት በሞያሌ ድንበር ሲሆን፣ ይህም በቀላሉ ወደ ሁለቱም ሀገራት ምርትን ለማዘዋወር ይረዳል ተብሏል። እንደ ካፒታል ጋዜጣ ዘገባ ከሆነ ነጋዴዎች በጋራ በተስማሙበት የምርት ዝርዝር መሰረት እስከ አንድ ሺ አሜሪካ ዶላር የሚደርስ የንግድ ልውውጥ በወር እስከ አራት ጊዜ ድረስ ማካሄድ ይችላሉ ተብሏል። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የሚመራው የህወሓት ክንፍ አዲሱ የጊዜያዊ አስተዳደር ካቢኔ ለአንድ ወገን ያደላ ነው ሲል ወቀሰ። የጊዜያዊ አስተዳደሩ ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ አዲሱ ካቢኔያቸው ስራ መጀመሩን በመቀሌ ከተማ በሰጡት መግለጫ አስታውቀው ነበር። አዲሱ ካቢኔ በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ክንፍ ያደላ እንደሆነ የገለጸው በአቶ ጌታቸው የሚመራው የህወሓት ክንፍ ካቢኔው ሁሉንም ወገኖች ባሳተፈ መልኩ ሊስተካከል እንደሚገባ ይፋ ያደረገው መግለጫ ጠቁሟል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ግን የክልሉ ጊዜያዊ አስተዳደር በቀረበበት ወቀሳ ዙሪያ ምላሽ አልሰጠም። በትግራይ ክልል ተጀምሮ የነበረውና በተለያዩ ምክንያቶች ተቋርጦ የቆየው የ75000 የቀድሞ ታጣቂዎች የተሃድሶ ስልጠና በመጪው ሰኔ ወር ይጠናቀቃል ተባለ። በትግራይ ክልል የተሃድሶ ስልጠና ይወስዳሉ ተብለው ከሚጠበቁ 270 ሺህ የቀድሞ ታጣቂዎች መካከል 75 ሺህ ለሚሆኑት የተሃድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ ለማድረግ ከክልሉ ጊዜያዊ አስተዳደርና ከመከላከያ ሚኒስቴር ጋር እየሰራ መሆኑን ብሔራዊ የተሃድሶ ኮሚሽን አስታውቋል። የተሃድሶ ፕሮግራሙ በመቀሌ በዕዳጋ ሐሙስና ባድዋ ከተሞች እንደሚከናወን ኮሚሽኑ ማስታወቁንም ሪፖርተር ዘግቧል። የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም ድካም ማረፋቸው ተሰማ። የሮማ ሊቀ ጳጳስና የካቶሊክ ቤተ ክርስቲያን መሪ የነበሩት ቤኔዲክት 16ኛ ከስልጣን ከተነሱ በኋላ ሊቀ ጳጳስ በመሆን ሲያገለግሉ የቆዩት ፖፕ ፍራንሲስ ከቅርብ ጊዜያት ወዲህ ታመው ሆስፒታል ገብተው እንደነበር ይታወሳል። ለ38 ቀናት በዘለቀው የሆስፒታል ቆይታቸው የሳምባ ምች ህመም እንዳለባቸውና በደማቸው ውስጥ ያለው የፕላትሌት መጠን ዝቅተኛ ደረጃ ላይ መድረሱ ተረጋግጦ የነበረ ሲሆን ቤተ ክርስቲያኗ ህመማቸውን እንዳሳሰባት ገልጻ ነበር ይሁንና የጳጳሱ ህመም ጸንቶ ዛሬ ሰኞ በ88 ዓመታቸው ከዚህ ዓለም ድካም ማረፋቸውን ቢቢሲ ዘግቧል የአሜሪካ መከላከያ ሚኒስትር ፒት ሄክሰስ ዋሽንግተን በየመኑ ሀውቲ ላይ የፈጸመችውን ጥቃት በተመለከተ ጥብቅ የደህንነት መረጃዎችን ለቤተሰባቸው ማጋረታቸው ይፋ ሆነ። ባሳለፍነው መጋቢት ወር በቡድኑ ላይ ሊወሰድ የታሰበውን የጥቃት እቅድ በስህተት በስህተት የዘ አትላንቲኩ ዘጋቢ በተካፈለበት የቡድን መልእክት መለዋወጫ ላይ ማጋራቱ በርካታ አሜሪካውያንን አስቆጥቶ ነበር። የአሜሪካ የደህንነት ሹማምንት ቅሌት በዚህ ብቻ አልተወሰነም ያለው ሮይተርስ የፔንታጎን አለቃ ፔት ኤክሰስ መረጃውን ባለቤታቸው ወንድማቸውና የግል ጠበቃቸው ባሉበት የቡድን መልእክት መለዋወጫ ላይ ማጋራታቸውን ዘግቧል። የዴሞክራት ፓርቲ አባላትም የአሜሪካውያን ደህንነት አደጋ ላይ መጣላቸውን ቀጥለዋል ያሏቸውን የመከላከያ ኃላፊ ኤክሰስ ከስልጣን እንዲባረሩ እየጠየቁ መሆኑ ተዘግቧል።